በቃ ልቤ ሊፈነዳ ነው። እናንተም ባየው ቁጥር እግዚአብሔርን ነው ምላችሁ። እንዴ እስከ መቼ ነው እንደዚህ የምትቀጥሉት? እግዚአብሔርን ነው ምላችሁ። በጣም በጣም በጣም እያዘንኩ ነው ያለሁት። በጣም በነገራችን ላይ ድምፄ ተዘግቷል። ይቅርታ ለድምፄ። በጣም እያዘንኩ ነው ያለሁት። እመቤቴን በሚደረገው ነገር ሁሉ ነገር በጣም ያሳዝናል። እውነት በቃ ያው ብሩኬ የራሱን ንጽህና ነው የሚፈልገው። ስሙ ስለጠፋ ነው ብዙዎቻችሁ፣ ያው ብሩኬ ላይ እንዳትፈርዱ። ቤት ሂዶ እንደዚህ ስላደረገ ለምን አንዳንድ ሰው ያልተደረገበት ስሙ ሲሰጥ ያናደዋል። ያለ ስማችሁ ስም ሲሰጣችሁ ያናዳል። አንደኛ ደግሞ ብሩኬ ሀይሚን ማጣት አይፈልግም። በዛም ምክንያት ነው አሁን እኔ ያልኩት ምንድን፣ ምን መሰላቸው አሁን እኔ ቅር ያለኝ ቡራዬ ቤት ድረስ መሄድ የለበትም ነበረ። እውነቴን ነው የምናገረው። ቤት ድረስ መሄዶ መጣላት የለበትም። ነገ ለእሱ ይሄ ወንጀል ሊሆንበት ይችላል። ስለዚህ ቤት ሚሄዱ ነው እንጂ ምንም ምንም ያደረገው ነገር የለም። ግን በቃ አሁን እሱ የሚፈልገው የሱ ስም እንዲጠራለት ነው የሚፈልገው፣ እና ይሄ ደግሞ ከሃይሚ ጋር እንዲታረቁ ነው የሚፈልገው። ሃይሚን በዚህ መሃል አሳዝነችኝ። በቃ በቃ ማይሆን ነገር ውስጥ ነው የገቡት። በቃ ቤተሰብ እግዚአብሔርን ነው የምላችሁ፣ በጣም ነው ያዘንኩት። እና ዳኒ ደግሞ ምንድነው ችግሩ ከእሱ ኮ አሁን ኮ ከብሩኬካ ጋር አይደለም እኮ ችግሩ አሁን ኮ ችግሩ ከሀይሚ ነው ሀይሚን ስለሚፈልጋት ነው ብሩኬ ላይ እንደዚህ አንቺ ስላለሽ ነው ያከበርኩሽ አንቺ ስላለሽ ነው በአንቺ መጣብኝ ምናምን በሷ የምትመጣበት ምን ማና እና ነው በሷ አንተ የምትመጣው ምን ስለተፈጠረ ነው ፍቅረኛ አይደለች እውነቱን ነው ብሩኬ የተናገረው ለራስ ለፍቅረኛ እንኳን ያልሆንክ ሰው ነህ ሽማግሌ ልትልክ ያልክ ሰው ያላሰብክል ለሀይሚ ልታስብላት ነው አንተ ከብሩኬ በላይ እንዴ ከብሩኬ በላይ ለሀይሚ ልታስብላት ነው ምንድን ነው ሀሳብ ምንድን ነው ችግር ወይ ተነጋግራችሁ እኮ መፍታት ነው ያለባችሁ። እኔ እግዚአብሔርን ነው የምለው። በጣም ብሩኬ ተናዷል። ቃሊቲ ትገባለ። ቃሊቲ ዝም ብሎ መግባት የለም እኮ፣ ቃሊቲ ዝም ብሎ መግባት የለም። አንተም ስም በማጥፋት ወንጀል እኮ ትከሰሳለ፣ ባለፈው ተናግ ያለው እና ሃይሚዬም እዚህ መሃል ላይ እየተሰቃየች ነው። ማርያምን አብሮ ሲሄዱ በጣም ነው ያዘንኩት። አብሮ እንደዚህ ይሄዱ ያለ ያ ልፍ ያ ያ ነገር ሁሉ ነገር ነው። እግዚአብሔርን በቃ አይኔ ላይ እየመጣ የነበረው እነሱ ብቻ። እኔ ምንም ነገር አልፈልግም። ሃይሜና ብሩኬ ታርቆ ቢመጡ ለኔ ትልቅ ደስታዬ ነው በቃ ዋነ የእናንተ መታረቅ ነው። ከዚህ በኋላ ደግሞ ብሩኬ በጣም ኃይለኛ ሆኗል። በጣም በቃ የሆነ ትልቅ እንትን ውስጥ ገብቷል። በቃ እልህ ውስጥ ገብቷል። እኔ ብሩኬ የሚመለስም አይመስለኝም። እባክ ብሩኬ ለእናትህ ስትል ለሙሽዬ ስትል እናትህ ታስባለች፣ እዛ ቁጭ ብላ። ለእናትህ እንኳን ስትል ማቀዝቀዝ አለብህ። በአሁን ሰዓት ደግሞ እግዚአብሔርን ነው የምላችሁ። እንደዚህ አይነት ችግር ከተፈጠረ አንዴ ከገባችሁ መውጫው ከባድ ከባር ነው እና ብሩኬ መጠንቀቅ አለበት። በቃ ይቶ በቃ እውነቴን ነው የምናገሩ። ሀይሚም በቃ ከእሱ ጋር ከዚህ ከዳር የሚባለው ሰውዬ ጋር በቃ አትገናኝ፣ አትደዋወል። ያለፈውም አልፏል። ይሄ ልጅ ውሸቱን ነው ውሸቱን ነው። ምንም ብሩኬ ምንም ነገር ጉድ የለበትም። እኛ አሁንም ቢሆን ማለት ነው ማናችሁም ብሩኬ ማመን አለባችሁ። እኔ እስካሁን ድረስ ብሩኬ እንደዚህ አይነት ነገር እንደዚህ አይነት ቅሌት እንደሌለበት አቃለሁ። እስካሁንም እየተከራከርኩ ነው ያለሁት። ብሩኬ ምንም የተለየ ነገር ያደረገው ነገር የለም። እሱ አውቆ ነው ሀይሚን ወዷታል ወይ ሀይሚን አፍቅሯታል። በቃ ቤተሰብ እግዚአብሔርን ነው የምላችሁ። ለዛ ነው እንደዚህ እየሆነ ያለው ለሀይሚ ብዬ ነው፣ ለሀይሚ ብዬ ነው፣ ለሀይሚ ምንድን ለሀይሚ ብለ የምታረገው ነገር ምንድን ነው ነገር ለሀይሚ ብለ የምታረገው ነገር እውነት፣ በጣም ነው የሚያናደው። ቤተሰብ ሰም እንደዚህ አይነት ነገር ሲፈጠር በጣም ያሳዝናል። እንዴ ለምን እንደዚህ ይሆናል? በቃ ወይም እናንተ ታረቁልን እውነት። እኔ በቃ ልቤ ሊፈነዳ ነው። እናንተም ባየው ቁጥር እግዚአብሔርን እምላችሁ። እንዴ እስከመቼ ነው እንደዚህ የምትቀጥሉት? እስከመቼ ነው እንደዚህ የሚሆነው? ጓደኞቹም ይኸው ወይም የሆነ ነገር ቤተሰብ ይምጣ። ወንድሟቸው አሁን እያየ ነው አሁን እዚሁ አሁን ይሄ ነገር አሁን ብሩኬ ቤቱ ድረስ ሂዶ መጣላት የለበትም ነበረ። መጣላት የለበትም ነበረ። ወይ ቁጭ ብሎ በትክክል ማውራት ነበረባቸው። ብሩኬ ያው ንዴትም ስላለበት ሁሉ ነገር ተደራረበበት። ለዛ ነው እልህ ተጭናጭኖት ነው እንጂ መጣላትን ፈልጎ አይደለም። በጣም ያሳዝናል። እግዚአብሔርን ነው የምላችሁ እኔ በጣም አዝኛለሁ። ኃይለ ኃይሚየ ማዝኛለሁ። እውነት በቃ ይሄ ነገር ባይከሰት ኑሮ በቃ ይሄ ነገር ባይሆን ኑሮ። አረኔ ምን ብዬ ልንገራችሁ። ቤተሰብ ምንድን ነው የሚሻለው? እሺ፣ ወይ ወንድሞቿን አልመጡ ይሄ ልጅ እሺ ቢታሰርስ? እሺ አሁን ዛሬ ያደረገው ነገር ትክክል አይደለም። ብሩኬ ቤት ድረስ መሄድ የለበትም። ይሄ ወንጀል ነው። ቤተሰብ እግዚአብሔርን ነው የምላችሁ ሰው ቤት ድረስ ሄዳችሁ ለመጣላት መሞክር ወንጀል ነው። አባት የተው ብሩኬ ቀዝቀዝ በሊኒ ጌታዬ ነ አባት እና ቃል እናንተ ንጹህ ነህ። አሁንም እኔ ነግሬያቸዋለሁ፣ ንጹህ ነው። ብሩኬ ምንም ያደረገው ነገር ምንም ጉድ የለም። ምንም ምትፖስቶ ነገር የለህም፣ ምንም ምትፖስቶ ነገር የለህም። በቃ ወንድ ኮንክ ደግሞ ፖስት ያገኘው ነገር ያየው ነገር ካለ ፖስት እንየው። በቃ ብሩኬ ከእሷ ጋራ ያደረገው ነገር ካለ ኦቨር የወጣ ነገር ካለ እንየው እኛ። ይሄ አንተ ፎቶሾፕ እኮ ማንኛውም ሰው እኮ ፎቶሾፕ ይሰራል እኮ ፎቶሾፕ ተደርጎ እኮ ብዙ ነገር እያየን ያለ ነው። በጣም ብዙ ነገር ይደረጋል በፎቶሾፕ በጣም በአሁን ሳም ማለት ነው። ስለዚህ ብሩኬ ያላደረገውን ነገር አድርገሃል እያልክ ስሙን ማጥፋቱን ተው። በቃ ተዋቸው እነዚህ ልጆች፣ በቃ እነዚህ ልጆች ተዋቸው። አሁን እኔ ምን እንደምፈልገው ብሩኬና ሀይሚ ችግራችሁን ፈተው ቢመጡ ነው የሚሻለው። እውነት ሀይሚ የእኔ እናቴን ፍቅር አሁን ማርያም በቃ አሁን እኔ ደና ፊቷ ተመልሶ ነበር። ደና ሰውነቷ ተመልሶ ነበር። አሁን ደግሞ አይታችኋል። እንግዲህ ምን መስላለች? እግዚአብሔርን ከሳችብኝ። አሁን ደግሞ በቃ ሀሳብ፣ ሰቀቀን፣ ነገ ምን ይፈጠራል? መጀመሪያ ግን ማሰብ ነበረብን፣ እንደመጣ ማሰብ ነበር። አንዳንዴ ሳናስበው ምንገባበት ነገር ነው የሚከብደው። እውነቴን ነው የምናገረው። ምስክር ባለበት የሆነ ነገር ምናምን፣ ቃሊቲ ትገባለህ ምናምን፣ ጠብቅ ምናምን፣ ዛቻ ምናምን አስፈልግም። እዚህ ጋር በቃ እናንተ ዩቱበር ናቸው፣ አይደለም በዩቱብር ነች። መፍታት ነው ያለባችሁ። እናንተም ጓደኞቹ መፍታት አለባችሁ። ይሄን ነገር ማስታረቅ አለባችሁ። በቃ ይሄን ፍቱት። በቃ እውነት እግዚአብሔርን ነው የምላቸው እኔ በጣም ነው በቃ እኔ እኔ እንጃ። እግዚአብሔር ምን በቃ ጭንቅ ነው ያለኝ። እውነት እግዚአብሔርን በቃ እነሱ ነገር ጨንቆኛል። በቃ እኔ ብታርቀው ቢመጡልኝ እነሱ ታርቀው እንኳን ቢመጡ ጥሩ ነበረ። አይሜ እንደዚህ ተጨንቃ፣ ብሩኬ ተጨንቆ። እሱ ደግሞ ሌላ ነገር ደግሞ ሌላ ነገርም አለ አውጥዋሉ ይላል ከፈ እስጠኝ እኮ አለህ እኮ ወንድ ከሆንኩ እኮ አሳየው ለብሩኬ ያለፈ ታሪክ ያለፈ ይሄ ኮሜንት ያለፈ ይሄ ዝም ብሎ ፎቶ አመጥተህ እዚህ ጋር የእሱን ስማጥፋት እኮ ወንጀል ነው። ዛሬ ብቻ አንተ ብሩኬ ያጠፋው አንድ ነገር ነች ቤትክ መሄድ የሌለበትን ነገር ነው። ያው ሀይሚ ተሸውዳ ነው የወሰደችው እንጂ ይቅርታ ላሉ ስላለ ተሸወደች እንጂ ቤቱ መሄድ የለበትም ነበር በቃ። እውነቴን ነው የምናገረው። እና ብሩክ የአይዞህ ከእኛ ከጎንነን ራስን ጠብቅ። እውነቴን ነው የምናገረው። ሁላችሁ ከብሩኬ ጎን መቆም አለባችሁ። እግዚአብሔር ነው ብለው ከሀይሚ ጎን መቆም አለባችሁ። ጓደኞች ይታላችሁ። ጓደኞቻችሁ ይታላችሁ። ቁሙለት ከሱ ጋር። በአሁኑ ሰዓት ማስታረቅ አለባችሁ፣ መራራት አለባችሁ፣ ቤተሰቦቻቸው መጥራት አለባችሁ። ይሄ ነገር እየዘለቀ እየዘለቀ ከሄደ ችግር ሊፈጠር ይችላል። እውነት ከባድ ነገር ነው። ዛሬ የተፈጠረው በጣም ከባድ ነገር ነው የተፈጠረው። ቤተሰብ ብሩኬ መሄድ የለበትም ነበር ቤቱ እና ይሄ ፋንዲያ ልጅ ይሄ ጎዶሎ ምንም በቃ አስተማምነም አሁን እሱ በቃ አፉን በቃ ለሀይሚ ነው ለሀይሚ ሀይሚ አንተ ፍላጎት ልንገር ያለ ሀይሚን ነው ፍላጎት ሀይሚን ስለምትወዳ ስለምታፈቅራት ነው። ሀይሚ እና ብሩኬ ደግሞ አይለያዩም መቼም አፈር ድሜ ትበላላታል እንጂ ሀይሚ እና ብሩኬ መቼም መቼም አይለያዩም። ልንገር ማለት ነው መታረቃቸው አይቀርም። ቤተሰብ አላቸው፣ ወንድም አለው፣ ምን የመሳሰሉ ወንድሞች አሉ፣ ያስታርቋቸዋል። ግን አንተ ተጠንቀቅተው እረፍ። ይሄን ከሳለሁ ይሄ ምናምን የምትለውን ነገር አቁም በቃ ልጁን ተፋታ እንዲህ ልጁንም ስም አታጥፋ ለምን ያለ ስም እኮ ነው ስም የተሰጠው ለብሩኬ እንዴ ያልተሰደበ ስድብ አለ እንዴ ያልተነገረው ነገር አለ እንዴ ያላደረገው አሁንም እኮ ጓደኞችህ ፊት ለፊት አሳየኝ አለ ካለል አታሳይም ወንድ ኮንክ ለምን ፎቶሾፕ ስለሰራህበት ነዋ ፎቶሾፕ ስለሰራህበት አትችልም ማሳየት እና ሀይሚ የጤኔ እና ተረጋጊ፣ አንቺ አሁን ብሩኬ በጣም ልውስ ተግባብታ፣ አንቺ አሁን ማረጋጋት ነው ያለብሽ። ሁሉንም ነገር ታርቃችሁ እኔ እናንተ ማየት ነው የምፈልገው። ብቻ እግዚአብሔር አምላክ እመቤቴ ሰላሙን ታምጣላችሁ፣ ነው ምንም ምንም የምናገረው ነገር የለም። ቤተሰብ ዛሬ በጣም ከፍቶኛል። ብቻ መዳነ ለሚግባበት ነው የምለው። ለማንኛውም ቻው። ይሄን ቪዲዮ ላይክ ላይክ አድርጉ፣ ላይክ አድርጋችሁ ብሩኬ ጋር ድርሱ፣ ራሱን እንዲጠብቅ እውነት እንደዚህ ነገር ሁለተኛ እንዳያረግ። ቤቱ ድረስ መሄድ የለበትም መገናኘት ካለበት ውጭ ነው ማግኘት ያለበት። ቤት ድረስ መሄድ ማለት በጣም ከባድ ነገር ነው። ለማንኛውም ቸው፣ ቤተሰብ እኔ በጣም ከፍቶኛል። እግዚአብሔርን ዛሬ